ለረጅም ጊዜያት እናቷን ሞት ሳይነግሯት ለእናቷ ማሳከሚያ የሚሆን ብር እየላከች ነበረ። እውነቴ ነው የምላችሁ፣ ከሰማቸውላ ታሪኮች ይሄን በጣም በጣም በጣም ያሳዘነኝ ነው። እንዴት ሰው ቢጨክም እናትን ያህል ነገር ሞቶበት መርዶም ባይሆን በየትኛውም መንገድ መንገር ባይችሉ እንኳን ማለት ነው። ይቺ ልጅ ያን ያህል ጊዜ ረጅም ጊዜ ከምታገኘው ላይ እናቴ ትድንኛለች እያለች ገንዘብ ስትልክ ነበረ። እነዚህ ሰዎች እናትሽን እናስታምማለን ብለዋት፣ እናትሽ ጋር እኛ አለን ብለዋት። እናቷ የታመሙ ጊዜ ለእናቷም የተሻለ ሕክምና ብላ ነበረ ወደ ውጭ ሄደችው። አጋጣሚ ተመቻቸላት፣ ሁኔታው ሲስተካከሉ ወደ ውጭ ትሄዳለች። እናቴ አሳክማታለሁ ከያዛት ሕመም እንዲሻላት የበኩሌን የተሻለኝን አደርጋለሁ ብላ ነበረ ይህን ነገር ያደረገችው ማለት ነው። ከዛም ነገሮች በዛ መቀጠል ጀመሩ። እናቷን የሆነ ጊዜ ፎቶ በመላክ ድምፅን በመላክ የእናቷን ሁኔታ ጤኗን መከታተል ትጀምራለች። ይህ የሆነው ለተወሰነ ጊዜ ነበረ። በኋላ ላይ ግን እናቷ መናገር እንዳቃታቸው እንደደከሙ፣ ነገር ግን የተሻለ ሕክምና እንዳለ የባህል ቦታ ጥሩ የባህል ሀካ ሀኪም አለ ለሱም ደግሞ እሱ ጋር ለመሄድ እንዴ እንዲህ አይነት ብር ያስፈልጋል፣ እንዴ እንዲህ አይነት ነገር ማድረግ አለብሽ እየተባለች እሷን በማመን ለነዛ ሰዎች ብር በመላክ እንግዲህ ወደ ተባለው የባህል ህክምና እንዲሄዱ እናቷን እንዲያሳክሙ በማድረግ ማለት ነው። እናም እነሱ ባዘጋጁት የባህል አኪም የውሸት የባህል አኪም የእናቷን ሁኔታ በቅርቡ መናገር ይጀምራሉ፣ በቅርቡም ይሻላቸዋል ታያቸዋለሽ በሚል አንዳንድ መረጃዎችን እሷን ለማረጋጋትና ጥርጣሬ ውስጥ እንዳትገባ በጣም ብዙ ያደርጋሉ። ልጅቷ መላኳን አላቆመች። ከራሷ ማርፋ ከጓደኞቿ ብድር እስከምትወስድ ድረስ ከባድ ከባድ ከባድ ወጪ ውስጥ እስከምትገባ ድረስ እናቷን ለማሳከም ያሏትን ሁሉ ከማድረግ ውጭ በፍጹም ጥርጣሬ ውስጥ የሚከታትን ነገር አታደርግም ነበረ። በኋላም የባህል ሐኪሙ አሁንም ለውጥ ስላላመጣ እነሱን ለማግኘት እንግዲህ በጣም ከባድ ነው እንዳለች እነሱን ለማግኘት እነሱ ካልደወሉላት ወይም መልእክት ካላስቀመጡላት አታገኛቸውም። በሌላ ደግሞ በኩል ልክ ብር ልትልክ አካባቢ ወይም ደግሞ ብር ከመላኳ አንድ ሳምንት በፊት ወይም ደግሞ ካለፈ፣ ከተላከ፣ ከተቀበሉ ከሁለት ቀን ከሶስት ቀን እስከዛ ድረስ ብቻ ነው የሚያወሯት እንጂ ልክ ብር ሲያስፈልጋቸው ነበረ የእሷ ስልክ ላይ የሚደውሉት በቀጥታ ማለት ነው። ይሄ ነገር ፍጹም አሁንም ጥርጣሪ ውስጥ አልከተታትም። ሁልጊዜ የሚያሳስባት የእናቷ ጉዳይ ነው። እናቷ እንዲድኑላት እንግዲህ እንዳልኳችሁ ከራሷም አልፎ አይች ልጅ እየተበደረች ብር ትልካለች። ብር ሲቸግራቸው እነሱ ይደውላሉ፣ እንዲ ይላሉ፣ እንዲያስፈልጋል ይላሉ፣ ትልካለች። የባል ሀክሚሁን ለውጥ እንዳላመጣ በመናገር አንድ ይህን ከሶስትና ከአራት ወር በላይ እዛ ቦታ ተቀምጣ ሕክምና ስትከታተል ነው እየተባለ ለውጥ አላመጣም። አሁን ደግሞ አዲስ አበባ ሄደን የተሻለ ሐኪም አለ እንዲህ ቦታ እና እዛ ይዘን ሜዲያ ያስፈልገናል። እዛ ለመውሰድ ደግሞ የግድ በቀጥታ ኮንትራት መያዝ አለብን ተነጋግረን፣ ልዩ ሐኪም እዛ ወስደን ማሳየት ይኖርብናል በማለት ሀሳብ ያቀርቡላታል። እሱ አሁንም በፍጹም ጥርጣሬ ሳትገባ ገባ ባህል ሐኪሙ ጋር የባህል ሐኪሙ ጋር እና ለመሰካቱን ስትሰማ እያዘነች አሁንም ዋናው አላማዋ እናቷንና እናቷን ማዳን ነውና ያሏትን በማድረግ ብር ትልካለች። እናቷን ወደ አዲስ አበባ ለመውሰድ ማለት ነው። በዚህ ሁኔታ ውስጥ ሁሉ በፍጹም መጸጸትም ሆነ እያደረጉት ስላሉት ነገር ለማቆም በጭራሽ አላሰቡም። እሷ ትልካለች፣ እነሱ መጠቀም ያለባቸውን በአግባቡ ይጠቀማሉ ማለት ነው። እንግዲህ ውድ ቤተሰቦቼ ይህን ያህል ጊዜ ይችልጅ በዚህ እንግዲህ ቅርብ በምትላቸው የኔ በምትላቸው ቤተሰብ ነው ይሄ ሁላ ነገር እየደረሰባት ያለው። እች ልጅ እርሟንም እንዳታወጣ ካዘኗም እንትን እንዳትል እናቷን ካረፉ እጅግ እጅግ ቆይተው ነበር ሳይነገራት። እያሳከምን ነው በሚል ብር እየተቀበሉ የገዛ የገዛ ቤተሰባቸውን የሆነች ልጅ እየበደሏትና ከባድ የሚባለውን መጥፎ መጥፎ መጥፎ የክህደት ሥራ እየሰሩባት ነበር ከብሩ በላይ የእናቷን ሞት ሰምታይች ልጅ ማን ማውጣት ነበረባት። በኋላ ላይ እንግዲህ ከሷ አካባቢ አጋጣሚ ሆኖ ወደዛ ወደሷ ወዳለችበት ወደ ሳውዲ አንዲት ልጅ ትመጣለች ማለት ነው እንግዲህ የሚተዋወቁት በዘመድና እንግዲህ እንዳልኳችሁ ወደ ሳውዲ አንዲት ልጅ ትመጣለች። የሀገር ልጅ ነች፣ እዛው አካባቢ ናቸው፣ አንድ ዞን አካባቢ እዛው አካባቢ ናቸውና ይተዋውቁ ነበረ። በአጋጣሚ ታገኛታለች፣ ስለተፈጠረባት ነገር ትነግራታለች። እሷም ቆየት ትብላለች፣ ከእሷም በፊት ስለመጣች ብዙ ለዚህ ነገር መረጃው አልነበራት። ነገር ግን እንደምትጠይቅላት የእናቷ ሁኔታ እንዳሳሰባት፣ ብር ሲፈልጉ ወይም ደግሞ ሕክምና ሲፈልጉ እንጂ እሷ ጭራሽ ልታገኛቸው እንዳልቻለች በደንብ አርጋ በዝርዝር ታጫውታታለች ማለት ነው። ስራይ ብላ እሷም እንግዲህ ቤተሰቦቿ ጋር ደውላ ስለ ሁኔታው ማጣራት ትጀምራለች። የሰማችው ነገር ግን እቺ ልጅ ፍጹም ልቧን የሚሰብር ነበር። ያን ያህል ጊዜ እንደ ነፍሷቸው እንደ ነፍሷ የምትወዳቸው ውጭ ሀገር ድረስ ሄዳ እናቷን ለማሳከም መከራ ያየችላቸው እናቷ ካረፉና ከሞቱ ረጅም ጊዜ እንደሆናቸው ትሰማለች። ፍጹም መቀበል እስከሚያቀታት ድረስ ትደነግጣለች፣ ማመን እስከምትቸገር ድረስ አሁንም፣ እነሱን ከማመን ይልቅ እነሱ የእሷ ያለቻት ወይም ደሞ ያጣራቸው ነገር ሀሰት እንደሆነ መቀበል ፈለገች። በድጋሚ በሌላም ሰው ይህ ሁኔታ እንዲጣራ ትጠይቃለች። እነሱ እዛው አካባቢ፣ እናቷ ቤት አካባቢ ሱቅ ከፍተው ሱቅ እየሰሩ እንደሆነ ነገር ግን ሴትዮዋ ካረፉ ግን ረጅም ጊዜ እንደሆናቸው ትሰማለች ማለት ነው። የትም እንዳልሄዱ ብዙም ጊዜ እዛ እንደሚታዩ እናቷም እዛው ታመው አዲስ አበባም ሳይሄዱ ታመው ረጅም ጊዜ እቤት ውስጥ እንደነበሩና እዛውም እንዳረፉ ትሰማለች። ይሄ ነገር እጅግ ረበሻት። እናቷ ላይ ያደረገችው ነገር ራሷ ከመግደል ያልተናነሰ መሆኑን ራሷን በጸጸት እንትማርግ ጀመረች። እናቴ እንዲያደርግልሽ ቢሆን እኔ ጎንሽ ቢሆን እያለች ብዙ ብዙ ብዙ ሀዘንና ጸጸት ውስጥ ወደቀች። እንግዲህ ውድ ቤተሰቦቼ ሰው ማመን በጣም በጣም ከባዱን የሆነ ዋጋ ያስከፍላል። መምድር ላይ ሰው ያለማልም ሰው ያጠፋልም። እኛ የምንላቸው ሰዎች ደግሞ ከዛም በላይ ጉዳትና ኪሳራ ያደርሱብናል። ይህ የዓለም ሀቅ ነው። ይህን ያህል ረጅም ጊዜ እንደዛ ስትንሰፈሰፍላቸው የነበሩ እናቷን ሀዘኗን እንዳትወጣ፣ ያን ያህል ጊዜ ግን እናቴን አሳክማለሁ እያለች ብር በመላክ መከራዋን ስትበላ ነበር። እና ከጎኗ እንግዲህ ሰው የለም፣ ውጭ ሀገር ነች። እንዴት አድርጋ ሀዘኑን እንደምትወጣው ግራ እስከምትገባ እስከምትጨነቅ ድረስ ትደርሳለች። እንግዲህ በህግ አትጠይቅ ነገር እንግዲህ በሀገር ሽማግሌም በህግ ማጠይቅ ነገር የአሳሰባት ተሷ የተበላችው ያን ያህል ጊዜ የተሸወደችው የተበላችው ገንዘብ ሳይሆን፣ እዚህ ጋር እናቴን ነጋ ተርፋታለው፣ አይቻትስ፣ አስታምሚያት፣ እናቴን ነጋስ ተርፋታለው፣ ከጎኔም ሆና አብሪያት፣ እናቴን አሳርፋታለው ስትን የነበረች እቺ ሚስኪን እንግዲህ በሰው ሀገር ላይ እንዳለች ዘመዴ በምትላቸው የራሴ በምትላቸው ሰዎች እንደዚህ አይነት አሳፋሪ ተግባር ውስጥ ገብተው ይህን ያህል ስቃይና መከራ ለዚህ ልጅ አድርሰዋል። ይህን ነገር ያደረጉት የገዛ ቤተሰቦቼ የምትላቸው የአክስቷ ልጅና ባለቤቷ ነበሩ። እሷም በአክስቷ ልጅ ባለቤት በኩል ይህን ነገር ታደርግ ነበር። ሁለቱ በመነጋገር ነበረ ይህንን ነገር ያደረጉት። አብረው የኖሩ አብረው የጠጡ አብረውም ያደጉ የገዛ የአክስቷ ልጅ እህት ማለት ነው። እንደዚህ በማድረግ እንግዲህ ሕይወቷን ታመሰቃቅልባታለች። ነገሩ እንደተደረሰባቸው የእናቷንም ማረፍ እንደሰማች ባለማወቃቸው አሁንም እንደለመዱት ወደ እሷ በመደወል የእናትሽን ሁኔታ ልንገርሽ ብዬ ነው በሚል ዓይናቸውን በጨው አጥበው በድጋሚ ይሄን ነገር ወደ እሷ ይዘው መጡ። እሷም ድምፅ ቀርታ ነገሩን በህግ ለመጠየቅና ከነበረባት ነገር ለመውጣት ያን ያህል ማሰብም ጊዜ አልነበራትም። ምክንያቱም እነዚህ ሰዎች እናቷን ከመግደል የማይተናነስ ነገር ውስጥ ነበር የከተቷት። በኋላም እነሱ ከድንጋጤውና ከሁኔታዋ ነገሩን እንደሰማች በመረዳት ስልካቸውን በማጠፋፋት ከቦታው ለመልቀቅና ለመጥፋት ወስነው ሄደዋል ማለት ነው። እንግዲህ ውድ ቤተሰቦች የዛሬው ታሪክ ከየትኛውም ጊዜ በላይ እንዲያስተምራችሁና ከነገ እንድትማሩበት በማሰብ ነበር ከእህታችን ታሪክ የደረሰኝን እንደዚህ ክሽን አድርጌ ያቀረብኩት። እህቴ እንግዲህ እንደዚህ ነበረ ልካልኝ የነበረው። ብዙዎቻችሁ እንዴት ነው አንተ ጋር ማድረስ የምንችለው ትላላችሁ። የእናንተ ታሪክ ሌሎቹን ይቀይራል፣ ኢንስፓየር ያደርጋል ነገ ከሚመጣባቸው ነገሮች ሌሎች እህቶቻችሁም ይመለሳሉና እህቶችም ሆናችሁ ወንድሞች የደረሰባችሁን ያሳለፋችሁትን ህይወት ለእኔ አድርሱኝ። በማረና በጣፈጠ መልኩ ሌሎቹ ከእናንተ ታሪክ እንዲማሩ ማድረግ እንችላለን ማለት ነው። ቤተሰቦቼ እቴ እንግዲህ እንደዚህ በጽሁፍ ግጥም አድርጋ ልካልኝ ቴሌግራም ላይ፣ እኔም አይቼ ለእናንተ እንግዲህ በገባይ ልክ ባነበብኩትና በተረዳሁት መልኩ ለእናንተ አድርሻለሁ ማለት ነው። ውድ ቤተሰቦቼ ከዚህ ታሪክ ብዙ ትማራላችሁ። በሚቀጥለው ደግሞ ባለቤቷን ለመሰለል ብላ ከሰላሳ አምስት ሺ ብር በላይ ለሚሰልሉላት ሰዎች ልካ የተበላችውን አንዲት ተጠራጣሪ እህቴን ይዤላችሁ እመጣለሁ። እሷስ ምን ተማረች? እንግዲህ እኔ ጋር አድዋውላ እንደዚህ አይነት ታሪኮችን ማቅረብ ስጀምር በኋላ ላይ እባክህን እንዲህ እንዲህ ተፈጥሮ ብሬን በልተውኝ ጠፍተዋል በማለት እንግዲህ ከኔ ጋር የነበረን ቆይታ ነበረ። እሷም እንግዲህ ያለችበት ሁኔታና ነገሩ ምንድን ነው የሚለውን ለእናንተ ይዤላችሁ የምመጣ ይሆናል። እንግዲህ ውድ እህቴም እንግዲህ እናትሽን ነፍስ ይማርልን፣ አንቺም ደግሞ አገርሽ ገብተሽ ተለውጠሽ ሰው ሆነሽ ለእነሱም እንግዲህ ፈጣሪ ልቦናውን ይስጣቸው። አንቺም ደግሞ በመልካምና ቸር በሆነ መልኩ ለአገርሽ ቀብተሽ እንደምትኖሪ ተስፋ አድርጋለሁ። ውድ ቤተሰቦቼ የራሳችሁ ታሪክ ስለሆነ ብቻ ሳይሆን የሌሎችንም የሰማችሁትንም ያስተምራል የምትሉትን ላኩልኝ። እኔ ክሽን ጥንቅቅ አድርጌ ለእናንተ እማቀርብላችሁ ይሆናል ማለት ነው። ከልብ ከልብ አመሰግናችኋለሁ። ሱራ ዛበሻ ነበርኩኝ አብሬያችሁ የቆየሁት በእንደዚህ አይነት አስተማሪ ታሪኮች። በሚቀጥለው ደግሞ እንቀጥልበታለን ማለት ነው። እወዳችኋለሁ። ከወገቤ ጎንበስ ከጉልበቴ ሸብረክ ብዬ እንግዲህ በትህትና አሰናብታቸዋለሁ። ሱራ ዘሀበሻ ነበርኩኝ። ባይ።